ራስሽን መስታወት ውስጥ ትመለከቻለሽ። ፈጣን ጭንቀት የሚፈጥርብሽ ምንድን ነው? ክብደትሽ አይደለም፣ ጡትሽ ነው። ትጨነቅያለሽ፣ ግን ምን መፈለግ እንዳለብሽ አታውቂም። መገመት አቁሚ፣ መሸበር አቁሚ። አሁን የዶክተር ምርመራን አሁኑኑ የሚጠይቁትን ሰባት የማይታለፉ የጡት ምልክቶች ይሰጥሻሉ። ይህ ሕይወት አድን መፈተሻ ዝርዝር ነው። በምልክት አንድ እንጀምር። የመጀመሪያውና ምናልባትም በደንብ የሚታወቀው ምልክት አዲስ እብጠት ነው። ይህ ትልቅ ግልጽ የሆነ እብጠት ስለማግኘት ብቻ አይደለም። ይልቁንስ በአካባቢው ካለው የጡት ቲሹ የተለየ ስሜት የሚሰጥ ማንኛውም መወፈር፣ መጥጠር ወይም እብጠት ሊሆን ይችላል። ልክ እንደ የቀዘቀዘ አተር ወይም ጠንካራ እምነበረድ ድንጋይ አይነት። ሊያምሽም ወይም ላያምሽም ይችላል። እዚህ ጋር ማስተዋል ያለብሽ ቁልፍ ቃል አዲስ የሚለው ነው። ከዚህ በፊት ያልነበረ ነገር ወይም የተለወጠ ነገር አስታውሺ። አብዛኛዎቹ እብጠቶች ምንም ጉዳት የሌላቸው ቢሆኑም ዶክተር ብቻ ነው እርግጠኛ ሆኖ ሊነግርሽ የሚችለው። በሕይወትሽ ላይ የመገመት ጨዋታ አትጫወቺ። እብጠት ቢኖርም ባይኖርም ቀሪዎቹ ስድስት ምልክቶችን ማወቅ ያስፈልግሻል። ይህንን ቪዲዮ ሴድ አድርጊው እና አሁኑኑ ፎሎ አድርጊኝ። ክፍል ሁለት የቆዳ ለውጦች ይሸፍናል።